ባደፋችበት ሀይሚዬ ብሩኬ ላይ በጣም ገራሚ ጉድ እኮ ነው። በጣም ገራሚ ማለት ነው። ታረቃችሁ በቃ ማለት ነው። ቤተሰብዬ ከቤት ይውጣልኝ። በሌሊት አንተ ሄደህ ሰው ቤት ምን አስተኛ? ሰው ሶፋ ላይ ወይስ የበሯ ጠባቂ ሊሆን ነው? እዛው ቤት ተኝቶ አዎ። በዛው ተታርቃችኋል። ዛሬ እርግጠኛ ነኝ በዛው ታርቃችሁ እንደምትመጡ ባለሙሉ ተስፋ ነኝ። ነገ አዲስ ቪዲዮ እንደምትለቁልን እኛ ደግሞ ተጨንቀናል። ተጨንቀን ተጣልታችኋል ተጠበን ብዙ ነገር ሆነን እናንተ ለካ ውሀ ትደፋፉን ላላችሁ ተለማምዳችኋል። ጥሩ ነው። በይ እንግዲህ ለሚቀይረው ልብስ ስጪው ሀይሚዬ አቀቤው። እና ታዲያ እነዚህ በስብሶ መሸሙ ውጭ አሄድ። አይ ቦራዬ፣ አይ ቦራዬ፣ አይ ሀይሚዬ ከቤት ይወጣልኛል? ለምን ይወጣል? ለምን ይወጣል? እዛው ቤት ተሟሟቁ፣ ሞቅ ጭፈራ ሙዚቃ ከፍታችሁ ጃኮ ሲለምን አጨፍሩ ይሻላል እንጂ ይሻላል፣ ይሻላል። እና ቤተሰብዬ፣ በዚህ ቪዲዮ ምን ተሰማችሁ? ፈታ ፈታን ያልኩት ማለት አይ ብሩኬ፣ አረ ከንቅልፍ ንቃ ይደፋብን። እንኳንም የደፋችበት፣ እርግጠኛ ነኝ ሊታረቁ ነው። በቃ ታርቀው ነገ እየስሮልን ቪዲዮ። ፍትህ ለብሩኬ እና ለሀይሚ።